ሰላም ሰላም ውድ የዩቲብ ቻናል ተከታታዮቻችን እንደምን ቆይታችኋል? በዛሬው ዜናችን አጫጭር ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን አብሮነታችሁን እንድታሳዩን በትህትና እንጠይቃችኋለን። ወደ ዛሬው መረጃዎቻችን ስናልፍ እንግዲህ ውድ አድማጮቻችን ሰሞኑን በዝውውር ገበያው ላይ ሲወሩ የነበሩ ያላለቁ ዝውሮችና በማለቅ ላይ ያሉ ዝውሮች እንዲሁም ደግሞ ያለቁ ዝውሮችን ወደ እናንተ ዛሬ የወጡ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እንግዲህ ወደ መረጃዎቻችን ስናልፍ በመጀመሪያም እንግዲህ ሪያል ማድሪድ እናገኛለን። እንግዲህ ሪያል ማድሪዶች ትናንትና በክለብ ወርልድ ካፕ ጨዋታ ከሳውዲው ክለብ ከአልሂላል ጋር ተጫውተው ነበረ። እንግዲህ ውጤቱንም በአቻ ውጤት አጠናቀውታል። በጨዋታው ላይ የሪያል ማድሪድ አዲሱ የካስቴያ አካዳሚ ያሳደገው ጎንዛሎ ጋርሲያ ጎሉን ሲያስቆጠር ለአልሂላሎች ደግሞ ሩብን ኔቬስ ፖርቹጋላዊ ሩብን ኔቬስ አስቆጥሮላቸዋል። እንግዲህ ከጨዋታው መጠናቀቅ በኋላ ሪያል ማድሪዱ ግብ ጠባቂ ቲቦቱ ኮርቷ ሲናገር እንዲህ ብሎ አስተያየቱን ሰጥቷል። እንግዲህ አሁንም የአንቸሎቲ ታይፕ ኦፍ ፉትቦል እየተጫወትን ነው የምንገኘው፣ በዚህ አራት ቀን ውስጥ ደግሞ ልንቀየር አንችልም፣ ስለዚህ ጊዜ ያስፈልገናል በማለት እንግዲህ አስተያየቱን ሰጥቷል። እንግዲህ ጁድ ቤሊንጋምም ከጋዜጠኞች በቀረበለት ጥያቄ አጫወታችን አዲስ ስታይል ነው፣ ነገር ግን አጀማመራችን እንደጠበቅነው አልነበረም። ውጤቱን በጊዜ ሂደት እናመጣዋለን። ሁላችንም በማያሚ ተገኝታችሁ የደገፋችሁን ማድሪዲስታዎች ለሰጣችሁን ድጋፍ ከልብ እናመሰግናችኋለን በማለት አስተያየቱን ሰጥቷል። እንግዲህ አሰልጣኝ ዣቢ አሎንሶም ከጨዋታው በኋላ በሰጠው አስተያየት የመጀመሪያውን አጋማሽ በጭራሽ አልወደድኩትም። ውጤቱ ግን ኖርማል ነው። የቡድን ውህደቱ ሂደት ነው እናም ነገሮች እስኪስተካከሉ ትንሽ ጊዜ ይወስዳል በማለት አስተያየቱን ሰጥቷል። እንግዲህ ትናንትና ሪያል ማድሪዶች በጣም ከተጠበቀው በታች በተለይ በመጀመሪያው አጋማሽ ላይ በጣም ተቀዛቅዘው ነው የተጫወቱት። እንግዲህ የአዲሱ አሰልጣኛቸውን የዣቢ አሎንሶን ያጨዋወት ሲስተም ለመልመድ የተወሰነ ጊዜ ይወስድባቸዋል። ከተጫዋቾቹም ከአሰልጣኙም አስተያየቶች የምንረዳው ይህንን ነው። ከተያዘ በተያዘ የሪያል ማድሪድ ዜና እንግዲህ ሪያል ማድሪዶች በብሬኪንግ ኒውስ መልክ ዛሬ በወጣው መረጃ መሰረት አዲስ አጥቂ ማስፈረም ይፈልጋሉ ነገር ግን ባልተጠበቀ ሁኔታ ቪክተር ዮኮሬጅን እንዲያስፈርሙት በቪክተር ዮኮሬጅ ወኪሎች መካከል ለሪያል ማድሪዶች ጥያቄ ቢቀርብላቸው ሪያል ማድሪዶች ግን ቪክተር ዮኮሬጅን አንፈልገውም በማለት እንግዲህ ውድቅ አድርገውታል ሲል ታማኙ ዘ አትሌቲክ ዘግቦታል። እንግዲህ ዘ አትሌቲክን ደግሞ ተከትሎ ፋብሪዞ ሮማኖ መረጃውን አጠናቅሮታል ማለት ነው። እንግዲህ ውድ አድማጮቻችን ሪያል ማድሪድን የተመለከቱ መረጃዎቻችን ነኝን ይመስሉ ነበር። ወደ ሊቨርፑል ስናልፍ እንግዲህ ፍሎሪያን ቨርትዝ የሆሊዴይ እረፍቱን በመጨረስ በሚቀጥሉት 48 ሰዓታት ወደ ሊቨርፑል በመጓዝ የሕክምና ምርመራውን ያደርጋል። አሁን እንኳን ይህንን ዜና እየሰራንበት ባለንበት ሰዓት ላይ ፍሎሪያን ቨርትዝ እንግዲህ ከጀርመን ወደ እንግሊዝ በመብረር በማንቸስተር ከተማ ኤርፖርት በማለፍ ከማንቸስተር ከተማ ደግሞ ወደ ሊቨርፑል ከተማ የሚያደርገውን በረራ እየጠበቀ ያለበት ሰዓት ነው። እንግዲህ ሁሉንም የወረቀት ስራዎች አዘጋጅተው የተጠናቀቁ ሲሆን ቨርትዝም የአምስት ዓመት ኮንትራት የሚፈርም ይሆናል። ሊቨርፑሎችና ባየር ሊቨርኩሶኖችም ሁሉንም ዶክሜንቶች አዘጋጅተው እንግዲህ ጨርሰዋል። ፍሎሪያን ቨርትዝ በሊቨርፑል ቤት ሁለት መቶ ሺ ሳምንታዊ ፓውንድ፣ ሁለት መቶ ሺ ፓውንድ ሳምንታዊ ደሞዝና ተጨማሪ ጥቅማ ጥቅሞች የሚያስገኝለትን ውል ይፈርማል እንግዲህ። ሊቨርፑሎች ትልቅ ደሞዝ ለመክፈል እንግዲህ መክፈላቸው አለመክፈል መክፈላቸው አልተረጋገጠም ምክንያቱም አሁን ባወጡት የደሞዝ ስትራክቸር መሰረት የደሞዝ ስትራክቸራቸውን ስለሚያበላሽባቸው እንግዲህ ለፍሎሪያን ቨርትዝም ፌር የሚባል ክፍያ እንደሚከፍሉት በዚህም እንደተስማሙት ነው እንግዲህ መረጃ የወጣው እንግዲህ መረጃውን ፋብሪዚዮ ሮማኖ ዘግቦታል። ከዚህ ጋር በተያያዘ እንግዲህ ፍሎሪያን ቨርትዝ ብዙ ታላላቅ የአውሮፓ ተጫዋቾች እንደሚያደርጉት ቤተሰቦቹን ኤጀንት አርጎ በመቅጠሩ ምክንያት እንግዲህ ቤተሰቦቹ ከዚህ ዝውውር ምክንያት ለኤጀንት የሚከፈል 8.6 ሚሊዮን ዩሮ ክፍያ አግኝተዋል። በዚህም ቤተሰቦቹን በጣም ጠቅሟቸዋል በማለት እንግዲህ ፋብሪዚዮ ሮማኖ መረጃውን አጋርቶናል። እንግዲህ አብዛኞቹ በአውሮፓ የሚገኙ ትላልቅ ተጫዋቾች ኤጀንቶቻቸውን በመቀየር ቤተሰቦቻቸውን ኤጀንት አድርገው ይቀጥራሉ። እንግዲህ ከነሱ ዝውውር የሚገኝ ለኤጀንት የሚከፈል በፐርሰንት የሚከፈል ክፍያ አለ። ያንን ክፍያ ቤተሰቦቻቸው እንዲጠቀሙ ሲፈልጉ እንዲህ አይነት ቴክኒክ ይጠቀማሉ። እንግዲህ ፍሎሪያን ቨርትዝም ይህንን ቴክኒክ በመጠቀም እንግዲህ ቤተሰቦቹን ጠቅሟቸዋል። ወደ ማንቸስተር ዩናይትድ መረጃዎች ስናልፍ እንደ ሙንዶ ዘገባ ከሆነ ማርከስ ራሽፎርድ አሁንም ወደ ባርሴሎና መሄድን ቅድሚያ እንደሚሰጥና ለወደፊት እግር ኳስ ሂወቱ ባርሳ ተስማሚው ክለብ እንደሆነ እንደሚያምን ዘግቧል። እንግዲህ መረጃውን ፋብሪዚዮ ሮማኖ ዘግቦታል። እንግዲህ ባርሴሎናዎች ሪያል ማድሪድ ባርሴሎናዎች የማንችስተር ዩናይትድ ማርከስ ራሽፎርድን አሁን ላይ የማስፈረማቸው ነገር ኦልሞስት ዜሮ ገብቷል። ምክንያቱም አሁን ላይ ስማቸው በብዛት ከኒኮ ዊሊያምስ ጋር የተያያዘ ነው። እንግዲህ ኒኮ ዊሊያምስ እና ማርከስ ራሽፎርድ ተመሳሳይ ቦታ የሚጫወቱ ተጫዋቾች ስለሆኑ ባርሳዎች ደግሞ ኒኮ ዊሊያምስን ካስፈረሙ ማርከስ ራሽፎርድን ከዚህ በኋላ እንደማይፈልጉት እንግዲህ የሚታወቅ ነው። ግን ልጁ ፐርሰናሊ ወደ ባርሴሎና ቢያመራና ባርሳ ተቀላቅሎ ቢጫወት እጅግ በጣም ደስተኛ እንደሚሆንና ኢቭን ደሞዙንም ለመቀነስ ፈቃደኛ እንደሆነ ሙንዶ ዘግቧል። እንግዲህ መረጃውን ፋብሪዚዮ ሮማኖ አጋርቶናል። እንግዲህ ከማንቸስተር ዩናይትድ ጋር በተያያዘ ሌላው የወጣው በብሬኪንግ ኒውስ መልክ የወጣው ዜና ኢሚሊያኖ ማርቲኔዝ ወደ ማንቸስተር ዩናይትድ የመዘዋወር ፍላጎት እንዳለው በግልጽ እንደተረዱ አስቶን ቪላዎች እንግዲህ ይህንን ነገር አውቀዋል። አስቶን ቪላዎችም የተጫዋቹን ፍላጎት የተረዱ ሲሆን ለዝውውርም እስከ አርባ ሚሊየን ፓውንድ ይፈልጋሉ። ነገር ግን ማንቸስተር ዩናይትዶች ኦናናን ለመተካት የመጨረሻ ውሳኔ እስካሁን አልወሰኑም። ቢሆንም ግን ቪላዎች በተጫዋቹ ላይ የለጠፉት ዋጋ ዩናይትዶች ትክክለኛና ፌር የሆነ ዋጋ ነው ብለው እንደማያስቡ እንግዲህ ቤንጃኮብስ ተናግሯል። ስለዚህ ኢሚሊያኖ ማርቲኔዝ እንግዲህ በኮንትራቱ ላይ የአንድ አመት ቀሪ ኮንትራት ያለው ተጫዋች ነው። እንግዲህ ለአንድ አመት ቀሪ ኮንትራት ላለው ተጫዋች ደግሞ ቪላዎች 40 ሚሊዮን ፓውንድ ዋጋ መለጠፋቸው በበረኛው ላይ ፌር ነው ብለው አያስቡም ዩናይትዶች። እንግዲህ ቪላዎች ይህንን ዋጋ ሊጠሩ የቻሉት በቅርቡ የዩናይትዶች ቼልሲዎች የኤሲ ሚላኑን በረኛ ለማስፈረም በጠየቁበት ሰዓት ላይ ከ10 እስከ 15 ሚሊዮን ፓውንድ አቅርቦ ነበር። ነገር ግን ኤሲ ሚላኖች ለበረኛቸው ከዛ በላይ ዋጋ በመጠየቃቸው ይሄንንም መነሻ በማድረግ ነው እንግዲህ ቪላዎች ለኢሚሊያኖ ማርቲኔዝ እስከ 40 ሚሊዮን ፓውንድ ዋጋ ለመጠየቅ የደፈሩት። እንግዲህ ዩናይትዶች ወደ ዝውውሩ የሚገቡ ከሆነ በመጀመሪያ ኦናናን መሸጥ አለባቸው። ኦናናን ከሸጡ በኋላ ኦናናን ሸጠው ባገኙት ገንዘብ የዛ ገንዘብ ላይ እንግዲህ የተወሰነ በመጨመር እንግዲህ ከቪላዎች ጋር ይደራደራሉ። ነገር ግን ዩናይትዶች በምንም ተአምር 40 ሚሊዮን ዩሮ ለዚህ ተጫዋች ሊከፍሉ አይችሉም ሲል ቤን ጃኮብስ እንግዲህ መረጃውን አጋርቶናል። እንግዲህ ማንችስተር ዩናይትዶች ለብሪያን እምቡሞ ዝውውር በይፋ ስልሳ ሚሊዮን ፓውንድ ጥያቄ አቅርበዋል። ስምምነቱም ከተጫዋቹ ክለብ ከብሬንትፎርድ ጋር ለመጨረስ ተቃርበዋል። አሁንም ንግግሮች ተጠናክረው እንደቀጠሉ ነው። ብሬንትፎርዶችም እንግዲህ ለእምቡሞ ምትክ የሚሆን ቼርኪ ሳሊባ የሚባል ተጫዋችን ለማስፈረም ስራዎችን ጀምረዋል ሲል ቲም ቶክ መረጃውን አጋርቶናል። ወደ ባርሴሎና መረጃዎቻችን ስናልፍ እንግዲህ ባርሴሎና ዛሬ በብሬኪንግ ኒውስ መልክ የወጣው ዜና ምንድነው? ኒኮ ዊሊያምስ እንግዲህ ለባርሳ ለ6 አመት ኮንትራት ለመፈረም ተስማምቷል። ስምምነቱም እስከ 2031 ዓመተ ምህረት የሚቆይ ሲሆን በአጠቃላይ በአመት የተጣራ ደሞዝ 6 እስከ 7 እስከ 8 ሚሊዮን ዩሮ እንደሚከፈለው ተስማምቷል። እንግዲህ ባርሴሎናዎች ለአትሌቲኮ ቢልባኦ የሚከፈለውን የውል ማፍረሻ ሃምሳ ስምንት ሚሊዮን ዩሮ የሚከፍሉበትን መንገድ እየሰሩበት ሲሆን ነገሮችን በጥሩ ሁኔታ እየሄዱ ነው ሲል ፋብሪዚዮ ሮማኖ ዘግቧል። እንግዲህ ኒኮ ዊሊያምስ ሐሳቡን ግልጽ ነው ያደረገው እንግዲህ ባርሳን ብቻ መቀላቀል እንደሚፈልግ ለሌሎች ፈላጊ ክለቦቹ ግልጽ አድርጎላቸዋል። በተያያዘ ዜና እንግዲህ ኒኮ ዊሊያምስ ወደ ባርሴሎና መሄድ ብቻ እንደሚፈልግ ለባየር ሙኒኮች ግልጽ አድርጎላቸዋል ሲል መረጃውን እንግዲህ ስካይ ስፖርት ዘግቦታል። እንግዲህ ፋብሪዚዮ ሮማኖ መሄድን መረጃ አጠናክሮ አውጥቶታል ማለት ነው። እንግዲህ ወደ ቼልሲ መረጃዎቻችን ስናልፍ ዛሬ በብሬኪንግ ኒውስ መልክ የወጣው የቼልሲ ዜና እንግዲህ ሙሃይሎ ሙድራይክ በፐርፎርማንስ ኢንሃንስ ሰብስታንስ ሜልዶሊየም ቴስት አድርጎ በዶፒንግ ቴስት እንግዲህ ፖዚቲቭ ሆኖ በመገኘቱ የአራት ዓመት ቅጣት ተጥሎበታል ሲል ዘቴሌግራፍ ዘግቧል። እንግዲህ ይሄ ለቼልሲ ደጋፊዎች እጅግ በጣም አሳዛኝ ዜና ነው። ሙሃይሎ ሙድራይክ እንግዲህ ከሻካታር ዶኔስክ ከዛሬ ሁለት ዓመት በፊት ወደ ቼልሲ ሲመጣ በመቶ ሚሊዮን ፓውንድ የፈረመ እጅግ በጣም ታለንትድ የሆነ ብዙ የሚጠበቅበት ተጫዋች ነው። እንግዲህ ብዙ ተስፋ ተጥሎበት ኢቭን ባሎንዶርም ይወስዳል ተብሎ የተጠበቀ ተጫዋች ነበር። ነገር ግን የዶፒንግ ቴስቱ ፖዘቲቭ ሆኖ በመገኘቱ ምክንያት እንግዲህ ከፕሮፌሽናል እግር ኳስ ህይወቱ ለአራት ዓመት ታግዷል። እንግዲህ ሙሃይሎ ምድራይክ አሁን የ24 ዓመት ወጣት ነው። እንግዲህ ከአራት ዓመት ቅጣት በኋላ በሚመለስበት ሰዓት የ28 ዓመት ተጫዋች ሆኖ ይመለሳል ማለት ነው። ከዛ በኋላ የእግር ኳስ ህይወቱ እንዴት ይሆናል የሚለውን ነገር እንግዲህ መረጃዎችን እየተከታተል ለእናንተ እናደርሳቸዋለን። ነገር ግን ውድ አድማጮቻችን እኔ ራሴ ፐርሰናሊ በዚህ ተጫዋች እንደዚህ መሆን እጅግ በጣም ነው ያዘንኩት። ምክንያቱም ይሄ ተጫዋች ወደ አርሰናል ቢሄድ ኖሮ ምናልባት በአርቴታጅ የመሰልጠን እድል ቢያገኝ ኖሮ ምናልባት ከዚህ በላይ ብቃቱን ማሳየት የሚችል ተጫዋች ነው ብዬ አምናለሁ። ቼልሲዎች ውስጥ ያሉ የአሰልጣኞች መፈራረቅ ቼልሲዎች እንግዲህ ባለፉት ሁለት ሶስት ዓመታት ሶስት እና ሁለት አሰልጣኞችን በማፈራረቃቸው ምክንያት ይሄ ልጅ በጥሩ አሰልጣኝ እጅ ባለመያዙ እንግዲህ ብቃቱ እንደባከነ ነው የሚሰማኝ። እንግዲህ ዛሬ የተሰማው አሳዛኙ ዜና እንግዲህ ለቼልሲ ደጋፊዎች ደስ የሚል ዜና አይደለም። ሙሃይሎ ሙድሪክ ለአራት ዓመት እንግዲህ ከእግር ኳስ ከፕሮፌሽናል እግር ኳስ ይወጡ ታግዷል። ወደ አርሰናል መረጃዎቻችን ስናልፍ እንግዲህ ዛሬ በብሬኪንግ ኒውስ መልክ የወጣው የአርሰናል መረጃ ቶማስ ፓርቴ እና አርሰናሎች በኮንትራት ማራዘም ጉዳይ ላይ ከስምምነት መድረስ ባለመቻላቸው ቶማስ ፓርቴ አስ ፍሪ ኤጀንት እንግዲህ አርሰናልን ለመልቀቅ ተስማምቷል። ብዙ ንግግሮች በተለያየ ራውንድ ቢደረጉም ነገር ግን ከአርሰናል ጋር ስምምነት መፍጠር አልተቻለም። በመጨረሻም በዚህ ወር ለመለያየት ወስነዋል። እንግዲህ ቶማስ ፓርቴ አሁን ላይ አማራጮቹን እየተመለከተ ሲሆን ብዙ ፈላጊ ክለቦችም አሉት። እንግዲህ ቶማስ ፓርቴ በቅርቡ ከ ከፈላጊ ክለቦቹ መካከል ከአንዱ ጋር ተስማምቶ ዝውውሩን ያደርጋል ተብሎ ይጠበቃል። እንግዲህ ከአርሰናል ጋር በተያያዘ ሌላ የወጣው መረጃ አርሰናሎች ለማርቲን ዙበሜንዲ 60 ሚሊዮን ዩሮ ከ60 ሚሊዮን ዩሮ ከፍ ያለ የማፍረሻ ውል ለሪያል ሶሴዳዶች እንደከፈሉ እንግዲህ ፋብሪዞ ሮማኖ መረጃውን ይዞ ተወጥቷል። በመጨረሻም እንግዲህ የመጨረሻው ክፍያ በኢንስተልመንት ነው የክፍያ የሚከፈለው የመጨረሻው ክፍያ ትንሽ ከፍ ያለ ሲሆን፣ ሁለቱ ክለቦች ባላቸው መልካም ግንኙነት መሰረት ዝውሩ በአሪፍ ሁኔታ ተጠናቋል ሲል ፋብሪዚዮ ሮማኖ መረጃውን አጋርቶታል። እንግዲህ በብዙ የአውሮፓ ክለቦች መካከል እንዲህ አይነት የዝውውር ሂደቶች ይካሄዳሉ። አንድ ተጫዋች ውል ማፍረሻ የሚኖረው ከሆነ ያንን ውል ማፍረሻ እንግዲህ ካሹን በዛው ጊዜ የመክፈል ግዴታ ነው ያለበት ያኛው ገዢው ክለብ። ስለዚህ ከዛች ከውል ማፍረሻ የተወሰነ አንድ 5 ሚሊዮን ፓውንድ ወይም 3 ሚሊዮን ፓውንድ ወይም ሁለት ሚሊዮን ፓውንድ ከፍ በማድረግ በሶስት ዓመት ወይ በአራት ዓመት ተቆራርጦ የሚከፈል ክፍያ ይሁንልን በማለት ሁለቱ ክለቦች ስምምነት በመፍጠር እንግዲህ ውልማ ከውል ማፍረሻው ትንሽ ከፍ ያለ ገንዘብ በመክፈል በእንደዚህ አይነት መንገድ ስምምነቶችን ያጠናቅቃሉ። ስለዚህ አርሰናሎችም ለማርቲን ዙብሜንዲ በዚህ የዝውር መስኮት 60 ሚሊዮን ፓውንድ ካሽ ከመክፈል ይልቅ ትንሽ ከውል ማፍረሻው ከፍ አድርገው 65 ሚሊዮን ፓውንድ ወይም እዛ አካባቢ በመስጠት እንግዲህ በሶስት ዓመት ወይ በሁለት ዓመት ተቆራርጦ የሚከፈል ክፍያን ከሪያል ሶሴዳዶች ጋር ተስማምቷል። እንግዲህ ሁለቱም ክለቦች መልካም ግንኙነት ስላላቸው በዙ ስላላቸው በዝውውሩ ጉዳይ ላይ ስምምነት ፈጥረው እንግዲህ ማርቲን ዙቤሜንዲ ወደ አርሰናል የሚያደርገው ዝውውር ተጠናቋል። ሂር ዊ ጎም ተብሏል ማለት ነው። እንግዲህ ፋብሪዚዮ ሮማኖ ይህን መረጃ አጋርቶናል። ሌላው ከዚሁ ከአርሰናል ጋር በተያያዘው መረጃ እንግዲህ አርሰናልና ማንቸስተር ዩናይትድ በመጀመሪያው የእንግሊዝ ፕሪሚየር ሊግ የመጀመሪያው ጨዋታ ላይ ይገናኛሉ። እንግዲህ ሁለቱም ክለቦች አሁን ላይ በዝውውር ገበያው ላይ ፈጠን ብለው ዝውውሮቻቸውን የማያጠናቅቁ ከሆነ ራሳቸውን አጠናክረው የማይመጡ ከሆነ እንግዲህ በመጀመሪያው ጨዋታ ላይ ሲገናኙ ለሁለቱም ክለቦች እንግዲህ ከባድና አስቸጋሪ ሊሆን ይችላል። ማንቸስተር ዩናይትዶችም ራሳቸውን በሚገባ አጠናክረው የሚፈልጓቸውን ተጫዋቾች በጊዜ ገዝተው ፕሪሲዝን ላይ እነኛን ተጫዋቾች ከቡድናቸው ጋር አዋህደው ከአርሰናል ጋር በኦልትራፎር ለሚያደርጉት ጨዋታ እንግዲህ ዝግጅታቸውን በቶሎ ማጠናቀቅ እንዳለባቸው እየተገለጸ ይገኛል። አርሰናልም እንግዲህ በአንገብጋቢነት የአጥቂ ችግር አለበት። የአጥቂ ችግሩን በመፍታት እንግዲህ አጥቂውን በጊዜ አስፈርመው በፕሪዚዝን ከቡድኑ ጋር በማላመድ ለመጀመሪያው የፕሪሚየር ሊግ መክፈቻ ጨዋታ እንግዲህ አዘጋጅቶ የማይጠብቅ ከሆነ አርሰናሎችም በተመሳሳይ ችግር ውስጥ ሊገቡ ይችላሉ። እንግዲህ የሁለቱ ቡድኖች የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ በብዙ ደጋፊዎች ዘንድ በጉጉት እየተጠበቀ ይገኛል። ስለ አርሰናል እና ስለ ማንቸስተር ዩናይትድ እንዲሁም ስለ ሌሎች ክለቦች እንግዲህ አዳዲስ መረጃዎች ሲወጡ በየቀኑ ለእናንተ የምናደርሳቸው ይሆናል። ውድ ተመልካቾቻችን፣ ውድ አድማጮቻችን እንግዲህ ዜናውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ መረጃውን ለብዙ ሰዎች እንድታደርሱ በትክና ንጠይቃችኋለን። ነገ ደግሞ በአዳዲስ የዝውውር ዜናዎች የምንመለስ ይሆናል። እንግዲህ መልካም ጊዜ፣ መልካም ቆይታ ይሁንላቸው።